ዛሬ የምናየው የአዳም ቃል ኪዳንን ነው። በአዳም ቃል ኪዳን ውስጥ እንግዲህ የምንመለከታቸው ዋና እነዚህ ሶስት ነገሮች በእያንዳንዱ ቃል ኪዳን ላይ ማግኘት ይጠበቅብናል። በቃል ኪዳኖች ውስጥ ሶስቱ ነገሮች ካሉ ቃል ኪዳን እንደሆነ እንመለከታለን ማለት ነው። ቃል ኪዳን ማለት ለየት የሚያደርገው ከሌሎች ነገሮች ዘላለማዊ መሆኑ ነው። ቃል ኪዳን ውስጥ አንዱም ቃል ኪዳን እንደ ቃል ሆኖ የሚጠበቀው መሐላ ነው። በቃል ኪዳን ውስጥ መሐላ እንደ ቃል ኪዳን ሆኖ ሊቀርብ ይችላል። ጽሁፍ እንደ ቃል ኪዳን ሆኖ ሊቀርብ ይችላል። ቃል ኪዳኑ በዚህ ዘመን ስፔሻሊ ሰዎች ቃላቸውን የማይጠብቁ ስለሆነ ለቃል ኪዳናቸው ማሰሪያ እንዲሆን በጽሁፍ ተደርጎ ይፈርማሉ እና ያም በጽሁፍ የሚቀርብ ቃል ኪዳን ሆኖ ያገለግላል ማለት ነው። የአዳም ጋር ስንሄድ እንግዲህ የአዳም ቃል ኪዳን ውስጥ የምንመለከተው ነገር ምንድ ነው? አዳም በመጀመሪያ ለእግዚአብሔር ለአዳም የሰጠው የተስፋ ቃል አለ። ያ የተስፋ ቃል ምንድን ነው? ዘፍጥረት 1 26 ላይ ብዙ ተባዙ፣ ምድርን ሙሏት። ይሄ ለአዳም የተሰጠው የተስፋ ቃል ነው ማለት ነው። የተስፋው ቃል ይሄንን የያዘ ነው። ብዙ ተባዙ፣ ምድርን ሙሏት መብዛት መባዛትና ምድርን መሙላት ይሄ ውስጥ እንግዲህ የአዳም ቃል ኪዳን አለ። የመጀመሪያው ብዛ ተባዛ እና ምድርን ግዛት። መግዛት ጋር የምንገባው ዶሚኒየን ጋር የምንገባው መጀመሪያ መብዛት መባዛቱ ጋር ሲደረስ ነው ማለት ነው። ስለዚህ የአዳም የተስፋ ቃል ውስጥ የምናገኘው ይህንን ቃል እንመለከታለን። በዘፍጥረት ምዕራፍ ሁለት ቁጥር 17 ላይ ኤደኒ ቃል ኪዳን ውስጥ የነበረውን ቃል ኪዳን ስናይ አንድ ትእዛዝ ነበረች። የነበረችው ምንድን ናት? ይህችን ፍሬ ብሉ አትብሉ የሚል ትእዛዝ ተሰጥቷቸው ነበረ። ትእዛዟ አንድ ነበረች። ይህችንም አንድ ትእዛዝ ግን አዳም እንደተላለፈ እንመለከታለን። አንድ ትእዛዝም ብትሆን እሷን ትእዛዝ እንኳን መፈጸም አልቻሉም ነበረ እና በዚህ ትእዛዝ ውስጥ ይህች ትእዛዝ ምንድን ናት ካለን እግዚአብሔር የሰጠበት የራሱ የሆነ ዓላማ አላት። አንዱ እግዚአብሔር ማምለካችን አለማምለካችን፣ መታዘዛችን አለመታዘዛችን የሚታየው ሕግና ስርዓት ሲወጣ ነው። ሁል ጊዜ አንድ ሰው የሚታዘዝ ሊመስለው ይችላል፣ የሚያደርግ ሊመስለው ይችላል። ግን ስርዓትና ሕግ ሲወጣ የዛን ጊዜ አመፅ አብሮ ይወጣል ማለት ነው። ለእነሱም ትክክለኛ መሆናቸው መታዘዛቸው የሚታወቀው ምን ሲሆን ነው? ስርዓት ሲወጣ ነው ማለት ነው። ስለዚህ ለአዳም እቺ ትእዛዝ ባትወጣለት ኖሩ አዳም የሚታዘዝ ሰው እንደሆነ ራሱን ሊያስብ ይችላል፣ ሔዋንም እንደምትታዘዝ አርጋ ራሷን ልታስብ ትችል ነበረ። ግን ይቺ ትእዛዝ በመጣች ጊዜ ግን ምን ያህል ከባድ እንደሆነ አለመታዘዝን ይዞባቸው እንደመጣ እንመለከታለን። ሰይጣንም ደግሞ ያንን ተጠቅሞ እንዳሳሳታቸው እናያለን ማለት ነው። ብዙ ጊዜ እንደ ክርስቲያኖች እግዚአብሔር መታዘዝን ልንለመድ ያስፈልገናል ማለት ነው። አንዳንድ ትእዛዞች ከቤተ ክርስቲያን ሲወጣ፣ አንዳንድ ትእዛዞች ከመስሪያ ቤት ሲወጣ፣ አንዳንድ ትእዛዞች ከመንግስት ሲወጣ፣ የትኛውም ትእዛዝ ፖዚሽን ካላቸው ሰዎች ጋር በሚወጣበት ጊዜ የሰው ዓመፅ የሚገለጠው ዛጋ ነው። ኖርማሊ የለመደውን ነገር ሰው ማድረግ ይችላል መከታተል ይችላል። ግን ያንን የሚያደርጋቸውን ነገሮች ትእዛዝ በሚመጣበት ጊዜ ግን ውስጡ መተላለፍ ይመጣል ማለት ነው። ስለዚህ መተላለፍ እንዲመጣ ያደረገው የምን መኖር ነው? የትእዛዙ መገኘት ነው። በቤተሰቡ ውስጥም ከቤተሰብ አንድ ትእዛዝ ሲወጣ እንዲህ እንዲህ አታርጉ የሚለው ሲወጣ የዛን ጊዜ አመፅ ሊገለጥ ይችላል። ያችን በተለያየ መልኩ ሰዎች ላለመታዘዝ ስጋ ይታገላቸዋል። ሰይጣንም ደግሞ እንደዚህ አይነት ትዕዛዞች በሚወጡበት ጊዜ ደስ ሲል ለጥቅማችን ነው ለእኛ ነው ብሎ አይመክረንም። ልክ ሔዋንና አዳምን እንዳሳታቸው ምንድን ነው፣ ይህንን እኮ ብትበሉ አለ እንደ እግዚአብሔር ትሆናላችሁ። ምንን ይዞ መጣ? ግማሽ እውነትን ይዞ መጣ። ሙሉ ያልሆነ እውነትን ይዞ መጣ። በተወሰነ መልኩ እኮ ክፉን አውቀዋል። ግን እግዚአብሔር ክፉን እንዲያውቀው አልፈለገም ነበረ ክፉን እንዲያውቁ እንዲረዱ አልፈለገን። ይሄ ምንድን ነው? የማይፈለገው የአእምሮ ክፍል በርቶ ቁጭ አለ ማለት ነው። የማይፈለገው ክፍል አንዳንድ ጊዜ የማይፈለግ ነገሮች እንዲበሩ ምክንያት ይሆናል ማለት ነው። ጥሩ እየበራለን ይመስለናል፣ ያወቅን ይመስለናል፣ እየተሻሻለን ይመስለናል። ግን እግዚአብሔር አንዳንዴ እንድናውቀው የማይፈልገው ክፍል ሊሆን ይችላል። ስለዚህ እነሱ ክፉን እንዲያውቁት የእግዚአብሔር አጀንዳ አልነበረም። ራቁታቸውን መሆናቸውን እንዲያውቁት የእግዚአብሔር አጀንዳ አልነበረም። ለምን ያንን ተያይዘው ደግሞ ራስን መደበቅ ውስጥ ሊገቡ ይችሉ ነበረ። ራስን መሸፈን ውስጥ ሊገቡ ይችሉ ነበረ። ስለዚህ ይሄ በዚህ ውስጥ የመጣላቸው ነገር ምንድን ነው ሚሆን ነገር ነበረ የሆነ የመጣ ነገር ነበር። ግማሽ እውነት ነበረ፣ እንደ እግዚአብሔር ክፉን አውቀዋል። ግን እግዚአብሔር ክፉን እንዳያውቁ ለምን ከለከላቸው ከተባለ አንዳንድ ጊዜ ማወቅ የሌለብንን ራሱ አለማወቅ መልካም ነገር ነው። ማወቅ የሌለብንን ነገር እራሱ አለማወቅ፣ መረዳት የሌለብንን ነገር አለመረዳት እራሱ መልካም ነገር ነው። እግዚአብሔር አንዳንድ ሰዎችን ከክፉ ይከልላቸዋል አንዳንድ እውቀቶች፣ ለዚህ ነው ሰዎች የሰይጣንን አጀንዳ መለየት የማይችሉበት ምክንያት። ባለመታዘዝ ውስጥ የሚያውቁት እውቀት አለ። አዳምና ይሆን ባለመታዘዛቸው የፈጠራቸው ጌታ እራሱ ተመልሰው መልካሙን ፍሬ እንዳይበሉ መልአክን ልኮ መልአኩ ከኤደን ገነት አስወጣቸው። እና ይህንን ይህንን ማወቅ ላይጠበቅባቸው ይችሉ ነበር በትክክል ቢኖሩ እግዚአብሔር በዛ ውስጥ ሊያሳያቸው ለምን እነሱ ባያውቁትም የእግዚአብሔር አጀንዳ በዛ ውስጥ ነበረች አይ በቃ ክፉዋን ፍሬ በሉ ተመልሰው ደግሞ ጥሩም ቢበሉ ምን አለ ምን አለ ይህንን ቢበሉ ኖሮ ምንድነው በኃጢአታቸው ሕያዋን የሆኑ ነበር ምሕረት የማይደረግላቸው ነገር ውስጥ ይገቡ ነበር። ንስሐ የማይገቡበት ሕይወት ይገቡ ነበር። ስለዚህ ከምን አወጣቻቸው ያች ኃጢአት? ከኤደን ገነት አውጥቷቸው፣ ከመንፈሳዊ ዓለም አውጥቷቸው አወረዳቸው ምድር ላይ ብትሆንም ያች የኤደን ገነት ከዛች የኤደን ገነት ግን የሰው ልጅ ተባረረ፣ ተመልሰውም እንዳይነቁም። ይሄ ኃጢአት የሚባለው ነገር እስኪወገድ ድረስ ግን ያ ነገር ሆኖ እናይዋለን። እና በዛ ውስጥ አንዳንድ ጊዜ ምንድን ነው ሰዎች የሚበራላቸው ነገር አለ። የሚበራላቸው ግን ጠቃሚ አይደለም። እግዚአብሔር አንዳንድ ጊዜ እንዳይበራልን የሚፈልገው ነገር አለ የሚሸፍንን ነገር አለ። ያ ምንድን ነው? በክብር ውስጥ ስንሆን ጌታ ይመስል ክብር ምን ያመጣል ካላችሁ፣ የእግዚአብሔርን ፍቅር በልባችን ያፈስልናል። ፍቅር ደግሞ ካላችሁ ደግሞ የኃጢአትን ብዛት ምን ያደርጋል? ይሸፍናል። ይሸፍናል። ችግር አታዩም። ኃጢአት አታዩም። ክፉ ነገር አታዩም። ሁሉን በመልካም አስተሳሰብ ማሰብ ትጀምራላችሁ። ይሄ ለክርስቶስ ያላችሁ ቅንነት እንዳይጠፋ ይላል። ለክርስቶስ ያላችሁ ቅንነት፣ ይሄ ቅንነት ነው። ራቁታቸውን ናቸው፣ ግን ቅኖች ናቸው። ራቁታቸውን ናቸው፣ ቅኖች ነበሩ። የእግዚአብሔርን ድምፅ ሲሰሙ የሚሸሹ አልነበሩም። የእግዚአብሔር ድምፅ ዌልካም ብለው የሚቀበሉ ነበር። እግዚአብሔር ወዲያው ድምፁን አልከለከለውም። አዳም ወዴት ነው ብሎ መቶለታል። ግን ራቁቱን ስለነበረ ምን አረገ? ግለ ራቁቴ ነኝና ተደበኩኛል። ራቁትን መሆኔን ማን ነገረህ አለ። ለምን? ቅንነቱ ተበላሽቷል። ሰው ጥሩ ነገር መጥፎ ነገር ብቻ አይደለም። ጥሩ ነገር እንኳን ከሰይጣን ከሰማችሁ፣ ሰይጣን ክፉን ጳውሎስ ያቺ በክፉ መንፈስ ስታስጠነቁል የነበረችውን ሴትዮ በመንፈስ ተረድቶ አጋንንቱን የገሰጸው በጣም ጥሩ ቃል እየተናገረች ነው። ምን የሚል ቃል? እኔ እሱ ቃል ይገርመኛል። እነዚህ የሕይወትን መንገድ የሚያሳያችሁ ሌላው እኮ አልተረዳም፣ ሌላው እኮ አልተረዳም፣ ሕዝቡ እኮ አልተረዳም። እሷ ግን ምን ትላለች? የእውነትን መንገድ የሚያሳዩአችሁ ትክክለኛው መንገድ የሚያሳያቸው እነዚህ የእግዚአብሔር ሰዎች ናቸው። ያ ልጅ ስለ እነሱ ታውጅ ነበረ። ብዙ ጊዜ እንደምትናገር ይናገራል። ግን ሲያየው ክፉ መንፈስ፣ ክፉ መንፈስ የሚያመጣው ነገር በሙሉ መልካም ነገር የለውም። መልካም ነገር የለውም። ስለዚህ ምንጩን ነው መስማት ያለብን። ምንጩ ከሴይጣን የሆነ ነገር ሁሉ ጎርቶን ነው የሚሄደው። ጠቅሞን አይሄድም። አዳምና አይሆንም። መልካምን አወቁ ክፉውን አወቁ። ግን ክፉውን ማወቃቸው ደግሞ የፈጠረባቸው ከእግዚአብሔር መሸሸን አፈጠረባቸው። ራሳቸው ለራሳቸው ጽድቅን መፍጠርን የሆነች የሚያቆማትን መልካምነትን ፈጠረላቸው። እኔ የተሻልኩ ነኝ የሚል አስተሳሰብን ሰራላቸው። ቅጠልን አድርገው ራሳቸውን መሸፈን ጀመሩ። እግዚአብሔር ያንንም አልፈቀደላቸውም። በዛም ምን አላረገም፣ አልተደሰተም። እግዚአብሔር እንደገና አምላክ ስለሆነ የእንደገና እድልን ሰጣቸው። እግዚአብሔር ሁል ጊዜ አለቀ የሚባል ታሪክ የለው። እግዚአብሔር እንደገና ይባረካል፣ እንደገና መንገድን ያዘጋጃል፣ እንደገና ህይወትን ይሰጣል፣ እንደገና ወደ እግዚአብሔር የምንቀርብበትን መንገድ ያዘጋጅልናል። እዚህ ጋር አከተማችሁ፣ እዚህ ጋር አቆማችሁ፣ ይህም ባልነካችሁ ነውሮ እግዚአብሔር የሚጨርሰው ነገር የለም። እግዚአብሔር ለሰው ልጆች እንደገና እድል ይሰጣቸዋል። የሰው ልጆች ደግሞ የዋህ ሆነው ይህንን የእንደገና እድል መጠቀም መቻል አለባቸው። የእንደገናውን እድል መጠቀም መቻል፣ ይሄ ደግሞ ምን ይፈልጋል? የዋህነት ይፈልጋል። ቅንነት ይፈልጋል። እንደ ሕፃናት መሆን ይፈልጋል። የዋህ መሆን ይፈልጋል። እግዚአብሔር ይህን የቀናውን መንፈስ በልቤ ውስጥ አደሰ፣ እንደተባለ እግዚአብሔር የቀናውን መንፈስ በውስጣችን ያደሰ የዛን ጊዜ ምን እንሆናለን? ፈጥነን እንመለሳለን። ፈጥነን ወደ እግዚአብሔር ሀሳብ እንመለሳለን። ስለዚህ ሰው ብዙ ሰው ምንድነው የሚያደርገው? ከተሳሳተ በኋላ በዛ በተሳሳተውን ነገር ልክ ነው ለማድረግ እየሄደ እየቆፈረ እየቆፈረ ይሄዳል። መኪና ጭቃ ውስጥ ሲገባ መደረግ ያለበት ነገር ምን እንደሆነ ታውቃላችሁ? ጭቃ ውስጥ ከገባ የኋላ ማርሻ አግብታችሁ መመለስ ብቻ ነው። ና ጎበዝ ሹፌር ምን ያደርጋል? ከተያዘ በተሻለ መጠን ወደፊት አይደል ወይ ኋላ ማርሻ ያስገባና ያቺ የገባውን ወጥቶ ነው ከዛ የሚያስበው አለበዛ ግን፣ በተቦረቦረው ጭቃ ከሄደ ከጥቂት ደቂቃ በኋላ ሩብ ጎማ የገባችሁ ግማሽ ጎማ እየጨመረ ነው የሚሄደው። በቦሮቦሮ እየጨመረ ነው የሚሄደው። ስለዚህ አንድን ሀሳብ አንድ መንገድ ከተሳሳተ መመለስም ተመልሶ ትክክለኛውን ሀሳብ ትክክለኛውን መንገድ ከእግዚአብሔር ጋር የሚያስኬደንን ቅንን ሀሳብ መያዝ ነው። ስለዚህ እነዚህ እነዚህ ነገሮች ይባስ የሰው ልጅ ሕይወቱን እያወሳሰበበት እያወሳሰበበት ሲሄድ እንመለከታለን። ዛሬ ከዚህ ከነሱ የምንማረው ነገር ከአዳምና ሕዋን የምንማረው ነገር ምንድን ነው ካላችሁ፣ መመለሰን ነው። ጌታ ይመስገን። በእርግጥ የሁለቱ ኃጢአት ይለያያል። ሕዋን በቀጥታ ከእግዚአብሔር አትብሉ የሚለውን ትእዛዝ አልሰማችም ነበር፣ ግን ትእዛዙን ሰምታለች። ለምን? ለሰይጣን ሲነግራት ይህንማ አትብሉ ተብለናል ብለዋለች። የሰማችሁ ከባሏ ነበር። እርግጥ ከባለው የሰማችውንም መታዘዝ ቢኖርባትም ቀጥታ አልሰማችም ነበረ። እና ሰይጣንን በእሷ በልኩልም የመጣው ለማታለል ቀዳዳን ስላገኘ ነው። አዳም ግን ይላል አመፀ ይላል። አዳም እያወቀ ነው ያደረገው። ልክ ከአዳም ከሆነ በኋላ ነው ከኤደን ገነት መውጣት ያስፈለጋቸው። ስለዚህ የሰው ልጅ አንድን ትእዛዝ መታዘዝ አልጀመረም። አንድን ትእዛዝ በአግባቡ መፈጸም አልቻለም። ስለዚህ አንድ ትዕዛዝ የማንታዘዝ ሰዎች ከሆነ በምንድን ነው ህይወታችን መገንባት ያለበት? ከእግዚአብሔር ጋር ያለን ህይወታችን መገንባት ያለበት በምህረትና በቸርነት። ከሰው ጋር ያለን ሪሌሽንሽፓችን መገንባት ያለበት በምህረትና በቸርነት። ምንምር ቸሮች ካልሆነን ከሰው ጋር ያለን ሪሌሽን ይበላሻል። ከእግዚአብሔርም ጋር ምንምር ይቅር ማንል ከሆነ ከእግዚአብሔር ጋር ያለን ሪሌሽን ይበላሻል። ስለዚህ ዳዊት ምንድን ነው ያለው? ቸርነትና ምህረትህ በህይወት ዘመኔ ሁሉ ምን ይለኛል? ይከተለኛል አለ። ስለዚህ አለ በእግዚአብሔር ቤት ለዘላለም እኖራለሁ። መዝሙር 23 ላይ ያለው በእግዚአብሔር ቤት ለዘላለም እኖራለሁ ያስባለው ምክንያት ምንድን ነው ካላችሁ በህይወት ዘመኑ ሁሉ ማለት ነው፣ ቸርነትና ምህረቱን ስለሚተማመን ነው። ስለዚህ እግዚአብሔር ጋር ለመኖር የሚያስፈልገን ምንድን ነው የሚመለስ ማንነት